ሰላም አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዚህ ነጥ ቤት ሰዎች እንዴት ናችሁ? ደህና ናችሁ ወይ? አልሐምዱላ በጣም ሰላም ነኝ። ዛሬ የማሳያችሁ ወረባቦ የሚሄድ ባለፈው ጉሀ የሚሄድ ይቃለ ብያችኋለውኝ። ያቃ እስካሁን አልተጫነም እና አብሮ ነው የሚጫነው። ወደዛ መንገድ በጣም ያስቸግራል መንገዱም ደግሞ ፒስታ ስለሆነ ማለት ነው እና እንሻላ ያው አብሮ ይሄዳል። ሁለታቸውም የሚከፈለው ወረባቦም ያለችው የወረባቦውን የጎሃ ድረስ የሚሄድበትን ከኮምቦልቻ ትከፍላለች ማለት ነው እና አርባ ሺ አምስት መቶ ብር የፈጀ ወርባቦ የሚሄድ ነው። ከዚህ ቀደምም ልኬ ላታለሁ እቃ ለህቴ የመጀመሪያ አይደለም በዚሁ አጋጣሚ እና እንግዲ የምታዋቸው ለልጆች የሚሆኑ አስቤዛና አልባሳት ጭምር ነው። እንሻላ አብራችሁ ይቆዩ። እዚህ ጋር እንደምታዩት ይሄ ዘንጋዳ ቪታሚን ኤ ይባላል። በነገራችን ላይ በሰሀን ነው ይሄን የገዛት መቶ ሰላሳ ብር ማለት ነው 130 ብር ሂሳብ እንግዲህ እቺ ይሄ የሚያምር ለአጥሚት ለተለያዩ ነገር ነው የሚሆነው። ኢንሻአላ 3 ሰሀን ገዝቼ ላታለው 390 ብር ይሆናል ማለት ነው በ330 ብር ሂሳብ። ገብስ አለ ይሄ ገብስ፣ ይሄ ለቡቁሪ የምንገዛው አይነት አይደለም። ይሄ ሻል ያለ ነው። ለምሳሌ ለበሶ ተነክሮ ይሆናል ስለሚያብጥ። እንደገና ደግሞ ለገንፎ የሚሆን በቻ ለአጥሚትም እንደዛው የሚሆን ነው ማለት ነው። አምስት ሳህን ነው በሳህን ነው ጀማ፣ በኪሎ አይደለም እኔ የገዛሁት የዚህ ዋጋ 150 ብር ነው። ታማም ያው በርበሪ እዚህ ጋር አምስት ኪሎ በርበሬ ያለን፣ ማሻላ በጣም የሚያምር ቀይ የሆነ በርበሪ ነው። የዚህ ዋጋ ደግሞ ያው በ700 ብር አምስት 3500 ብር ይመጣል ማለት ነው አምስቱ ኪሎ። ከዛም እዚህ ጋር እጣን አለ 1 ኪሎ 800 ብር፣ ቆንጆ እጣን ነው። አብሽ አንድ ሺህ ብር ሁለት ኪሎ ነው ያለችኝ፣ በአምስት መቶ ብር ሂሳብ ኮረሪማ። ያ ኮረሪማ ሀቢብቲ ጭስ ሞቀሻ ላንቺ ይመችሽ። እሺ፣ ለማንኛውም ሶስት ሺህ ብር አንድ ኪሎ። በነገራችን ላይ የተፈለፈለ ከሆነ ሶስት ሺ አምስት መቶ ብር ነው። ይሄ ግን ሳይፈለፈል ያው እንዳለ ነው። ዋጋውም ደግሞ ጀማ ስንት ሲፈለፈል ደግሞ ሶስት ሺ አምስት መቶ ብር ይሆናል። እንግዲህ ጀማ ሰላሳ አስራ አምስት ኪሎ ሀያ ኪሎ በርበሬ አዛችሁን የምናደርገውን ኮረሪማ አስሉልን ምን ያክል የኮረሪሞ ብር ምን ያክል ኦቨር እንዳይነካ ማለት ነው። አልሐምዱሊላ እና እዚጋ ደግሞ ቡና የሚያምር ቡና ነው። ሁለት ኪሎ ሁለት ሺ ብር በአንድ ሺ ብር ሂሳብ ምስር ሁለት ሰሀን በአራት መቶ ሰማንያ ብር ሂሳብ የሚያምር ምስር መሻላ። ከዛ ምን አለ ሻምፖ አለን የዚህ ዋጋ ደግሞ አምስት መቶ ብር ነው። ቆንጆ የሆነ አሪፍ ነገር ነው። ዘይት አንድ ሺ ስድስት መቶ ሀምሳ ብር ሀያ አምስት ኪሎ

እዚ ጋር ደግሞ እንደምታዩት ይሄ ኦሞ ሮል ኦሞ ነው። አንድ ሳሙና ውስጡ ላይ ያለው ጀማ ሲፈታ ሳሙና ይወጣዋል። ቆንጆ ሳሙና አለው። ሮል ኦሞ ያው የታወቀ ነው። ማሻላ ተባረክ ረህማን። እኔም ከሱ ውጭ አልጠቀምም በጣም የሚመች ኦሞ ነው። ዋጋው ዋጋው ደግሞ 1100 ብር ነው። እዚ ጋር ደግሞ ወተት አለ። ወተት በነገራችን ላይ ብዙ አይነት ወተቶች ናቸው ያለው እና ይሄንን የገዛሁላት 2700 ብር ነው ከዛ ምን አለ አልባሳት አለ ሸኖ ቅቤ አለ። እዚህ ጋር ገበታ ቅቤ አፍዋን ገበታ ቅቤ አትክልት በጣም ቆንጆ አሪፍ የሆነ ነው ሁላችንም ቤት ቢኖር የሚመረጥ ነው። የገዛሁት ስድስት መቶ ብር ነው። ከዛም ምን አለ መሰላችሁ ለሁለት ወንድማማቾች አንድ አይነት ልብስ አዛኛለች። እዚህ ጋር ጫማቸውም ሁሉ ነገራቸውም የሳይዝ ከፍታ ነው እንጂ አንድ አይነት ነው። ዋጋቸው ደግሞ ሁለት ሁለት ሺ አራት ሺ ብር ናቸው ማለት ነው። ከዛ ጅንስ ሱሪያቸውም አንድ አይነት ነው የስድስት አመቱም የሰባት አመቱም ይሄ ስድስት ዓመት ነው። ለስድስት ዓመቱ እንደዚህ ነው ያደረኩለት ጅንስ፣ ከዛ ቲሸርት ሸሚዝ። ይሄኛውም በተመሳሳይ ጅንሱ የ የሰባት ዓመቱ ከፍ ይላል እንደምታውት። ከዛም ምናለው ቲሸርት አለው ሸሚዝ አለው። ቲሸርቷ እቺ ሶስት መቶ ብር ናት። ስድስት መቶ ብር የሁለቱ። ይሄ ደግሞ ስድስት ከሃምሳ ስድስት ከሃምሳ ሺ ሶስት መቶ ብር። ጅንሱ ደግሞ ስምንት ስምንት መቶ ብር ሺ ስድስት መቶ ብር ነው ማለት ነው። ጫማ አራት ሺ ብር ከዛ ለፋዘር የሚሆን ምን አለ ሽርጥ አለ። ሽርጥ 900 ብር ነው። ይሄን የገዛሁት ያ 600 ምናምን የምንገዛ የነበረው ማለት ነው። ይሄንን የገዛው 900 ብር ነው። ይሄ ደግሞ 500 ብር ሼሚዝ ነው። ያው እንደዚህ ሆኖ የሚለበስ ማለት ነው። ኮፍያ እዚህ ጋር እንደምታዩት 180 ብር። ሸላ ወይም ደግሞ ሽርጥ ማን ነው እሱ፣ ሻል ትልቅ ሻል ነው ይሄ። እዚህ ዋጋ ደግሞ ሺ 200 ብር ነው። ጃኬት መካከለኛ ቆንጆ ጃኬት ገዝ ችላታለ። የዚህ ዋጋ ደግሞ 1900 ብር ነው ማለት ነው። አጠቃላይ 40500 ብር የፈጀው የቤት አስቤዛ እና አልባሳት ይሄን ይመስላል። ከወደዳችሁት ላይክ አድርጉ፣ ሰብስክራይብ ሼር እያረጋችሁ አበረታቱኝ። ሌሎች እኔ ማገኘት ለምትፈልጉ በ0967 177194 ታገኙኛላችሁ። ሰላም አለይኩም።